ከያ ያላችሁበት ሰላምታችን ይድረስ እያልን በጣም እጅግ የሚያሳዝን ነገር ተፈጥሯል። እሱም ደሞ ትናንት አዶናይ እና መሰለቹ ከህግ ቁጥጥር እንደዋሉ የኢትዮጵያ ፌዴራል ፖሊስ አስታውቆ ነበር። በዚህም ደግሞ በተለይም ደግሞ የ ሁለት ሺህ አስራ ሰባት እንደ ኢትዮጵያ አቆጣጠር ማለት ነው የቲክቶክ አዋርድ አሸናፊ የሆነውን አዶናይ ማለት ነው በቁጥጥር ስር አውየዋለው ሲል ይፋ አድርጎ ነበር። በዚህ የተነሳ ለአዶናይ ማለት ነው ምን እንደተፈጠረ ምን አድርጎ ነው የሚለውን ነገር አንደኛው ከኢትዮጵያ ባህልና አስተሳሰብ ያፈነገጠ ሀሳብ ወይም ተልእኮ የያዘ ቃል በመናገሩ ነው ያሰርኩት ብሎ ተናግሮ ነበር። ይህም ስግጥ ፍምስ ማለት ነው። ስለዚህ መሰገጥ ማለት ከኢትዮጵያ ባህል ሃይማኖት፣ ትውፊት ጋር የማይሄድ ስለሆነ ይህ ደግሞ ለቀጣይ ትውልድን ወዳልሆነ መንገድ የሚያሻግር ወዳልሆነ መንገድ የሚመራ ስለሆነ በዚህ ነው ቁጥጥር ስር ያዋልኩት ብሏል። ቢሆንም ግን አዶናይ ከታሰረ እየተፈጠረውን ነገር ግን እጅግ እጅግ ለማመን የሚከብድ እየሆነ እየመጣ ነው። በተለይ አዶናይ እንደሚታሰር ያወቀ እስኪመስል ድረስ ትናንት በሰራ ቪዲዮ ስግጥ ፍምስ ባለው ነገር ማለት ነው። አቁሙ፣ ይህን ነገር አታድርጉ ብያችሁ ነበር። ይህ ነገር ጥሩ አይደለም ብዬ ተናግሬ ነበር። ካልሆነ ግን ሰዎች ሰግጦ እንደገና በሰገጡት ነገር ለመፈመስ እያሰቡ ስለሆነ ለምን ብዬ የኔ አስተሳሰብ እተዋለሁ። ስለዚህ መሰጋግጥን ያለባችሁ ከእንግዲህ በኋላ እንዳታቆሙት ቀጥሉበት መሰገጥ ብሎ ከተናገረ በኋላ ከሰዓታት ትንሽ ቆይቶ ማለት ነው፣ እንደ ተቆጠ እስር ቤት እንዳስገቡትም ታውቋል። በተለይ ቤተሰቦችም አሁን በሰጡት ማብራሪያ መሰረበት ልጃችን አዶናይን እየወሰዱት ለጥያቄ ፈልገ ነው ነው እንጂ ሊታሰር ወይ እንደዛ ሊሆን አይደለም፣ ግን የግድ መጠየቅ ስላለበት ነው፣ በህግ ያዋል ነው። ስለዚህ በቅርቡ ይፈታል ብለውናል ብለው ሀሳባቸው ገልጸዋል። ባይሆንም ግን ኢትዮጵያ ላይ የታሰረ ባንድ የሚወጣ አይደለም። ቢያንስ አንድ ዓመት ቢያንስ ስድስት ወር ከተባለ ሁለት ሶስት ወር ይታሰራል ካለ ጥፋቱ ማለት ነው። ስለዚህ ኢትዮጵያ ስንት ግፍ የተፈጸመባት ያለ ስንት ሴቶችን የገደሉ የደፈሩ እጅ የቆረጡ ሌላ ተአምር እየሰሩ ሳይታሰሩ ወይም ደግሞ ብዙ ፍርድ ሳያገኙ እነዚህ ወጣቶች በቲክቶክ ላይ ተናገሩ ወንዶች ማለት ሰዎችን አነቁ። ወጣቶችን በራሳቸው አስተሳሰብ እንዲሆኑ ከይሉኝታ ወጥተው የራሳቸውን ዓለም እንዲመስሉ በመናገሩ ለእስር መዳረጉ ግን በጣም የኢትዮጵያ መንግስት ከራሴ በላይ እየሆነብኝ ነው ብሎ ስላሰበ ነው ተብሏል ምክንያቱ ቅድም እንዳለው እነዚህ ግብረ ሰደማውያን እግዚአብሔርን የማያምኑ የሌላ ሀገር እምነት ማለት የውጭ እምነትን ወደዚህ ለማስገባት የሚጥሩ ካለባበስ ጀምሮ እግዚአብሔርን ሳይሆን ሰይጣን የሚያበረታቱ እነሱ ጋር ማሰሩ የሚደገፍ ተግባር ሆኖ ሕብረተሰቡን ደግፎታል። ትክክል ነው። ይህ ኢትዮጵያ መሆኑ የሌለበት ራቁታቸው ሆነው የሚመጡ ቀይ በቀይ መስለው ደም መስለው የሚመጡ ግብረ ሰዶማውያን ቢታሰሩ፣ ከዚህ አገር ቢጠፉ የኢትዮጵያ ሕዝብ ደስታው ነው። ቢሆንም ግን እንደ አዱና ያሉ ሰዎች ግን ወጣቶችን ከስራ ጥነት ወጥተው መንግሥት ስራ ይሰጠኛል፣ መንግስት እኔን ያየኛል ብለው ቁጭ ብለው ከመጠበቅ ይልቅ ወጥተው ራሳቸውን እንዲችሉ ስራ እንዲፈጥሩ ራሳቸውን መስለው ከሚለኝ ከምትለኝ ከማለት ወጥተው ለራሳቸው መስለው ስራ እድል ራሳቸው ፈጥሮ ለራሳቸው ቢያስተዳድሩ መልካም ነው። መሰገጥ ማለት ደግሞ ይሄ ነው። ስለዚህ ይሄን በማለቱ ማሰር ግን፣ የኢትዮጵያ ህዝብ ማለት በኢትዮጵያ ስንት ስራ አጣ ብንል ሁላችን እናውቃለን ማለት ነው። ባይሆን ግን ለነዚህ በኢትዮጵያ ያሉ ወጣቶች ማለት ነው የስራ እድል መፍጠር መንግስት አልቻለም። ከነሱ ይልቅ ግን አዶናይ ለኢትዮጵያ ወጣቶች በጣም በጣም የስራ እድል ፈጥሯል። በምን ቢባል እንዲነቃ ራሱን እንዲያስተካክል ከተጠባቂነት ወጥቶ አገኛለው ስራ እንደዚህ ይሆናለሁ ከማለት ወጥቶ ራሱን እንዲችል የማይሆነውን ሆኖ ማይደረግን እያደረገ ሳይሆን ሃይማኖቱን ወዶ ልክ እንደ አዶናይ ሀገርን ወዶ፣ ልክ እንደ አዶናይ ባህሉን አክብሮ፣ ልክ እንደ አዶናይ ሁኖ ግን ስራ እየሰራ ራሱን መቻል እንዳለበት አስተምሯል በግልጽ ማለት ነው። ስለዚህ ይህ ልጅ መሸለም ሲገባው መታሰር ምን አመጣው? አይዞ ቀጥልበት፣ አይዞ ስራበት፣ እናግዛሃለን፣ እንረዳሃለን ከማለት ይልቅ አስሮ እስር ቤት ማስገባት ግን ይሄ መቀኝነት ነው። ይሄ ልጅ ከመንግስት በላይ የሆነ ነው። ይሄ መንግስት በአንድ ቀን 39 ሺህ ሲከታተለው እኮ መንግስቱም እንደዛ ይከታተለው መግለጫ ሲሰጥ ስለሀገር መግለጫ የሆነ ነገር ሲያወጣ ቶታል አንድ ሺህ እንኳን አያዩም። አዶናይ ግን 39000 በላይ ሲከታተለው ግን ይሄ ልጅ ምን ያህል ተጽዕኖ እየፈጠረ እንደሆነ ስላወቁ ማሰርም ፈለጉ። አንዴ የኢትዮጵያ እስር ቤት ከተገባ ደግሞ በቀላሉ እንደማይወጣ ከነ ወንድሞቻችን ጆን ዳንኤል ላመሰለቹ መረዳት ይቻላል ማለት ነው። ስለዚህ ውድ የኢትዮጵያ ወጣቶች፣ የኢትዮጵያ ህዝቦች አሁን እንዲህ ያለ ነገምኛ ላይ ይደርሳል። እኛ የተፈለግነው ወጣቶቹ ባለንበት እንድንቆም ባለንበት ዘምተን ማለት እንድንተኛ ከቤት ሳንወጣ በዚህ ደግሞ ሐሳባችን ሳንገልጽ የመንግስት ምርኮኛ ሆነን እንድንኖር እንጂ እንድንነቃ ራሳችን ፈትሸን ስራ እድሎችን እንድንፈጥር አይፈልግ ማለት ነው። ምክንያቱ ያሰሩትን የሚያስተላልፈው አዶናይ ይህ ለወጣቶች ትልቅ ስለሆነ ነው። ሌላ እኛ እንደ ወጣቶች እንኳን አዶናይ በተናገረው ነገር የተጎዳብን ወይም ደግሞ ሌላ መልእክት የያዝነው ነገር የለም። ባለባበሱ ያስተምራል፣ በሚናገረው ቃላቱ ያስተምራል። ስለ ሀገር ከተናገረ ያስተምራል፣ ስለ ሃይማኖት ከተናገረ ያስተምራል። የሌላ ሃይማኖትን እንትን አይልም፣ አይሰድብም። የውጭ ሃይማኖት ወደዚህ አያስገባም፣ ሃይማኖትን ያከብራል። ስለዚህ ይሄን ህዝብ ለህዝብ የሆነ መልእክት እያስተላለፈ ነው የሚባለው የቱ ላይ ነው? ወደ ህዝብና ወደ ወጣቶች ያልሆነ መልእክት የሚያስተላልፈው ማ መንግስቱ ነው። ለምን የሚባል ስለ ጦርነት እየሰበከ ስለ ዘርኝነት እየሰበከ ስለ ክልሎችን እየሰበከ እንድንለያይ ኮ አድርጎናል። ማንም እንደዚ ያደረገው መንግስት ነው። አዶናይ ግን እንድንተሳሰር አድርጎናል። የትግራይ የአማራ የኦሮሞ የሁሉም የደቡብም ይሁን የሁሉም አንድ ንሆን እያደረገ ያለ ነው። ስለዚህ መንግስት መታሰር ካለበት ከመንግስት በላይ እንዲያውም መንግስቱ ራሱን ነው መታሰር የነበረበት አዶናይ ሳይሆን ማለት ነው። ስለዚህ አሁን ሰዓት በእስር ቤት አለ። ብዙ ወጣቶችም ይህን መፈታት አለበት። ለምን እንደዚህ ይሆናል? አዶናይ አላጠፋም። መታሰር ያለባቸው ብዙ ገበን ማለት ብዙ ስራዎች የሰሩ ከህግ ውጭ የሄዱ አሉ። ስለዚህ እነሱ መታሰር ሲገባቸው አዶናይ ለምን ይታሰራል ብለው አሰራዊት አዶናይ የታሰረበት ከተባለ ፖሊስ ጣቢያዎች ማለት ነው እያፈላለግት ነው። እየሄዱም ፍቱት እያለት ነው። አሁን አዶናይ በዚህ ቀን ውስጥ ካልተፈታ የሆነ ነገር እናደርጋለን የሆነ ነገር ተጠያቂዎች አይደለንም ስለዚህ እሱን ጥሩ ነገር እያደረገ እሱ እኛ ስንከተል እናንተ ደግሞ እሱን አሰራችሁት ስለዚህ አላማችሁ እኛ እንዳንነቃ ከኛ በኋላ ያሉ ወጣቶች እንዳይነቁ ማድረጋችሁ ትክክል አይደለም ይህን መፈታት አለበት ህግም ይደግፈዋል ስለዚህ ላመነበት መኖር ደግሞ ህገ መንግስታዊ መብቱ ነው ስለዚህ መብቱ መጠቀም አለበት። የአዶናይ አስተሳሰብ መሰገጥ ነው። እኔ ምንም አይመስለኝም። ለዚህ ብዬ ደግሞ እፈምሳለሁ፣ ለዚህ ብዬ ህይወት ህይወቴ ይቀይራለሁ ብሏል። ሶስት ነጥብ ስምንት ወይም አራት ሚሊዮን የኢትዮጵያ ህዝብ ደግሞ ተከትሎታል ማለት ነው፣ ይህን ነገር አምኖበታል። ስለዚህ ይህን አራት ሚሊዮን የሚያክል ወጣቱ ህዝብ የኢትዮጵያ ይህም ማሰር አለባቸው ማለት ነው። በዚህ ስግጥ ፍምስ ነው ይህን የወደደው ማለት ነው። ስለዚህ መንግስት ይህን ሊያስብበት ይገባል። ማለት ላመንበት እንድንኖር ላመንኩበት በአስገዳጅ ሰው አላሳመንኩም፣ አምንበት ፈቅዶበት ነው ይገባው። ስለዚህ ደግሞ ህገ መንግስታዊ መብት ስለሆነ መንግስት ይህን ሊያስብበት ይገባል። ዝም ብሎ ካጠፉ ከግብረ ሰዶማውያን ጋር እነዚህ ከሰይጣን የሚያመልኩ ልብሳቸው ምናምናቸው ሁኖ ለመጡ ከእነሱ ጋር ማሰር በጣም በጣም በጣም የሚያሳፍር ተግባር ነው። ይህ መሆን አልነበረበትም። ይህ መደረግ አልነበረበትም። ይህ ፈጽሞ ሰውን በጅብላ ማሰር ኃላፊነት የጎደለው ነው። ስለዚህ አንድ ሰው ለምን ማርያም አለ ተብሎ ይታሰራል? በርግጥ ማለት ከጸጥታ አስከባሪዎቹ ካሉ ሰዎች ጋር ግብረ ሰዶማዊ ሊኖር ይችላል፣ ፕሮቴስታንት ሊኖር ይችላል፣ እንደ እንደ ሃይማኖቱ። ስለዚህ አዶናይ ቅድም በተናገረው ማርያም ብሎ በተናገረው ላይ ብዙ ሰው ማለት ከ በተለይም እነዚህ ግብረ ከእግዚአብሔር ውጪ የሚያምኑ ሰዎች በእሱ ላይ ተነሳስተዋል። ስለዚህ ይህን ሆን ብለው እናጥቃው በማለት እንጂ የሰራው ስህተት የሰራው ክፉ ነገር የለም ማለት ነው። ስለዚህ ሁላችንም ቢሆን ለአዶናይ ድምፅ ልንሆነው ይገባል። ለወንድማችን ድምፅ ንህ ነው፣ እሱጋ አብረን እንሁን እናግዘው ማለት እንፈልጋለን። ሰዓታችሁ፣ ጊዜያችሁ፣ ሰውታችሁ ስለተከታተላችሁ ከልብ እናመሰግናለን። ያሉ ወቅታዊ መረጃዎችም አዳዲሶቹ ወደ እናንተ እናደርሳለን ይህ ሁለተኛ ቻናላችን ነው ከወደዳችሁን ሰብስክራይብ አድርጉን አግዙን እኛም ደግሞ ያለውን በተለይ በሀገራችን ላይ የሚሆነውን ነገር በአርቲስቶች መሀል ባለው በተፈጠሩ አዳዲሶቹ ወደ እናንተ እናደርሳለን ከልብ እናመሰግናለን ቻው ቻው